ፍትሐዊ የባሕር በር የመጠቀምና የማግኘት መብታችንን በሰላማዊና በዲፕሎማሲያዊ መንገድ ማስከበራችንን እንቀጥላለን ሲሉ የኢፌዴሪ ፕሬዝዳንት ታየ አጽቀሥላሴ ተናገሩ። 18ኛው የሰንደቅ ዓላማ ቀን በሕዝብ ተወካዮች ምክር ቤት ተከብሯል። ለኤልሳ ጎች ዘገባ ተመስገን ዳረጎት የዘንድሮ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ ነው የተከበረው። በመርሃ ግብሩ የተገኙት የኢፌዴሪ ፕሬዝዳንት ታየ አጽቀሥላሴ ቀኑ የኢትዮጵያ ሰንደቅ ዓላማ የታሪካችን የአንድነታችንና የሉዓላዊነታችን መገለጫ ነው ብለዋል። አገራችን በቅርብ ዓመታት ያጋጠሟትን ከባድ የህልውና ፈተናዎች በህዝቦቿ የአንድነት ክንድ በጽናት ተሻግራ የዛሬ የራሷን ዕድል የመወሰን ብቃቷን እያስመሰከረች ትገኛለች። ይህ የኢትዮጵያ ጉዞ በምኞት ላይ ተመሰረተ ሳይሆን ዓለምን ጨምሮ ሁሉም በሚያየው በሚዳስሰውና በሚመሰክርላቸው አገራዊ ስኬቶች የተደገፈ ነው። የዚህ ብስራት መቅረዝና ከፍታ የዘመናት ህልማችን የነበረው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ የሀገራችንን የኃይል አቅርቦት በማረጋገጥ የእኛም ሆነ የጎረቤቶቻችን የኢንዱስትሪዎቻችን የደም ስር መሆኑ ነው። ግድቡ የብርሃን ምንጭ ከመሆኑ ባሻገር በአንድነት ስንቆም የውጭ ድጋፍ ሳንጠብቅ ታላላቅ አገራዊ ስራዎችን ማከናወን እንደምንችል ያረጋገጥንበት የሉዓላዊነታችን ማህተም ነው። ፕሬዚዳንት ታየ አጽቀሥላሴ ጨምረውም ይህ ቀን የዜጎች የምግብ ሉዓላዊነትን ለማረጋገጥ ለመስራት ቃል የምንገባበት ታላላቅ ፕሮጀክቶችን የምናጠናቅቅበት ይሆናል ነው ያሉት። የእድገት ጉዟችን ቀጣይ ምዕራፍ ኢኮኖሚያዊ ብርታታችንን ሙሉ በሙሉ ማረጋገጥ ነው። ለዚህም የግብርና ምርታማነታችን በማሳደግ የምግብ ሉዓላዊነታችን ለማረጋገጥ የተጀመረው ግዙፍ የማዳበሪያ ፋብሪካ ግንባታ በፍጥነት እየተሰራ ይገኛል። ይህም በሚሊዮን የሚቆጠሩ አርሶ አደሮቻችን ከውጭ የማዳበሪያ ጥገኝነት በማላቀቅ ማሳቸው እንዲለማ ጎታና ጎተራቸው ሞልቶ እንዲተርፍ በማድረግ አገራዊ ኢኮኖሚያችን የሚያጠናክር ታላቅ ተግባር ነው። የተፈጥሮ ጋዝ ሀብታችን በመጠቀም ለኢንዱስትሪ ግብአትና ለኃይል ማመንጨት መዋላችን ለኢኮኖሚያችን አዲስ የኃይል ምንጭ በመሆን የእድገትና የብልጽግናችን ጉዞ ያፋጥነዋል። ይህ ሁሉ ታላቅ ስራ ውጤታማ ሊሆን የሚችለው ብሔራዊ አንድነታችን ሲጠናከርና ሰላማችን አስተማማኝ ሲሆን፣ በዚህ ታላቅ የክብር ቀን የሀገር ዳር ድንበር የሚጠብቁ ለመከላከያ ሰራዊት አባላት ምስጋና ይገባል ያሉ ሲሆን በተጨማሪም ኢትዮጵያ የባህር በር ጥያቄዋን በዲፕሎማሲያዊ መንገድ ታከብራለች ሲሉ ገልጸዋል። በልዩነት ውስጥ ያለውን ውበት አክብረን በሀገራዊ ምክክር መድረካችን አማካኝነት የምንገነባው የጋራ መግባባት ለዘላቂ ሰላምና ለጠንካራ ዲሞክራሲያዊ ስርዓት ግንባታ መሰረት በመጣል ላይ ይገኛል። ሉዓላዊነታችን የሚከበረውም በጠንካራ አንድነትና በበለጸገ ኢኮኖሚ ላይ ስንቆም ነው። በመሆኑም በቀጠናው የጋራ ተጠቃሚነትና ትብብር ላይ የተመሰረተውን ፍትሐዊ የባሕር በር የመጠቀምና የማግኘት መብታችንን በሰላማዊና ዲፕሎማሲያዊ እንዲሁም በሰጥቶ መቀበል መንገድ ማስከበራችን የሚቀጥል ይሆናል ይህ ለኢትዮጵያ ህዳሴ ወሳኝ ጉዳይ ነው የኢትዮጵያ መሻት የሰላም የትብብርና የጋራ እድገት የኩራት ምንጭ መሆን ነው ኢትዮጵያውያን በአእምሯችሁ ሰላምን ማጽናት በልባችሁ የተስፋን ውጋገን አጥብቆ መያዝ በክንዳችሁ ብርታት ደግሞ ሰንደቅ ዓላማችሁና አገራችሁን መጠበቅ ይኖርባቸዋል። በዕለቱ በሰንደቅ ዓላማ ፊት ቃለ መሀል ላይ የምፈጸም መርሃ ግብር ተካሂዷል።